የዲጂታሉን ጦርነት በአይምሯችን የሚመጣው ጦርነት በስድብ የሚመጣው ጦርነት በቅጡ እናውቀዋለን። በመንደር የሚመጣውን ጦርነት በቅጡ እናውቀዋለን። ማን እንደሚልቀውም እናውቀዋለን። ለዛ በቂ ዝግጅት አለን። እሱ ግን በፍጹም ከኢትዮጵያን ከፍታ ያቆመ አይችልም። ሪል ስቴት በሲግናል 100% ተሠርቶ ያለቁ ቅንጡ መኖሪያ ቤቶች በቦሌ መዳኒዓለም በ180 ቀናት ውስጥ የሚረከቧቸው የንግድ ሱቆችና ቤቶች በመጠናቀቅ ላይ የሚገኘው የቦሌ አዳያባ ሳይታችን በመጪው ታህሳስ 2018 ዓ.ም ቁልፉን ልናስረክቦ ሽር ጉድ ላይ ነን። ደማሆፕ ሪል ስቴት ቀድሞ የገዙ ደንበኞቹን እንኳን ደስ አላችሁ እያለ ከፍተኛ የንግድ እንቅስቃሴ በደራበት በታላቁ ሾላ ገበያ አካባቢ የንግድና የመኖሪያ ቤቶችን ሳትገዙ እድሉ ላለፋችሁ ሽያጩ እ የተጧጧፈ ስለሆነ ይፍጠኑ እንሎታለን። ለልዩ ልዩ ፕሮግራሞች የሚሆኑ ሰፋፊ አዳራሾች፣ ቴራስ፣ የዋና ገንዳ፣ የልጆች መጫወቻ ሜዳ፣ ዘመናዊ ጂም እና ስፓን አካተን በምንገነባቸው ቅንጡ የመኖሪያ ቤቶችና የንግድ ሱቆች ላይ እየኖሩ ይስሩ። ደማሆፕ ሪል ስቴት ቅንጦት ይገባውታል። እንደሚታወቀው አንደኛ ክፍለ ጦር በሁሉም በሀገራችን ክልል የመጣበትን ጥቃት በብቃት የፈጸመ በታላቅ ታሪክ ያለፈ ክፍለ ጦር ክፍለ ጦሩ በከፍተኛ መስዋዕትነትና በከፍተኛ ተጋድሎ ካቆሙት ጠንካራ ክፍለ ጦሮች መካከል ነው። ይሄ ክፍለ ጦር ወደዚህ ደረጃ ላይ እንዲደርስ በጣም ብዙ ዋጋ ከፍሏል። ይህ ክፍለ ጦር በድምሩ ስታዩት ሰላሳ ዓመት ሙሉ መሪ በማፍለቅ የትምህርት ቤት ማዕከል፣ የጀግንነት ማዕከል በድምሩ በአጥንትና በደም የቆመ ክፍለ ጦር በመሆኑ አሁን ያላችሁት ወደ አንደኛ ክፍለ ጦር በእጅጉ ከሆኑበት ይገባል። ከእናንተ በፊት የነበሩ አባላት ከእናንተ በፊት የነበሩ አመራሮች ሕይወት መስጠት ብቻ ሳይሆን ብቻቸውን ተከበው ብቻቸውን ታጥረው ራሳቸውን በሽጉት ደፍተው ክፍለ ጦሩን ያቆሙ ትልቅ ባለታሪክ ክፍለ ጦር። ይህ ክፍለ ጦር በየትኛው መለኪያ መከላከያ ታሪኩ እንደ ትምህርት ቤት የሚወሰድ ጀግነት የት ይፈልቃል ተብሎ ሲታሰብ እንደ መነሻ የሚወሰድ አመራር በመተካካትና የነበረውን የክፍለ ጦር ታሪክ ይዞ በማስቀጠል ትልቅ ቦታ ያለው ክፍለ ጦር ስለሆነ በእጅጉ ልትኮሩበት ይገባል። በመቀጠልም ይህን ሁሉ ግዳጅ ስትፈጽሙ በፍጹም በፍጹም መርሳት የሌለባችሁ ከጎናችሁ ያለው የድላችሁ ምንጭ የሆነው ሕዝባችሁ ነው። የድላችሁ ምንጭ የሆነው ይህ ሕዝብ አስተዳደሩ ነው። በየትኛውም ቦታ ስንሰማራ እንደ መከላከያ ዋነኛ ጉልበታችን ሕዝባችን ዋነኛ ጉልበታችን በሕዝብ የተመረጠው አመራሮች ነው። እነዚህ የድሎቻችን ምንጭ ናችሁ። የባቱ ከተማም እና በሰራችሁባቸው ከባቢዎች ያላችሁ ህዝቦች ይህ ሰራዊት የኛ ማገዝ አለብን መደገፍ አለብን ብላችሁ ላደረጋችሁ ሁሉም አስተዋጽኦ የተገኘው ድል በእናንተ ስለሆነ በሰራዊቱ ስም ላመሰግናችሁ እወዳለሁ። የእዳሴ ግድባችን መነሻችን እንጂ መጨረሻችን አለን። በእዳሴ ግድብ አጥንት ደም ዋጋ እንዳገር ከፍለን ያገኘነው ድር ነው። ቀሪው አሁንን ነው። አጥንታችንም ደማችንም ከፍለን ወደ ትክክለኛ ከፍታ እንመለሳለን። ሁለት ነገር መጠቀቅ አለብን። የዲጂታሉን ጦርነት በአይምሯችን የሚመጣው ጦርነት በስድብ የሚመጣው ጦርነት በቅጡ እናውቀዋለን። በመንደር የሚመጣውን ጦርነት በቅጡ እናውቀዋለን። ማን እንደሚልከውም እናውቀዋለን። ለዛ በቂ ዝግጅት አለን። እሱ ግን በፍጹም ከኢትዮጵያን ከፍታ ሊያቆመ አይችልም። ከዚህ በኋላ ኢትዮጵያን መመለስ ትውኔት ያለቀ ነገር ነው። ስለዚህ ደማችንን ዋጋችንን ከፍለን ለትልቁ ግዳጃችሁ መዘጋጀት አለባችሁ። ለትልቅ ኃላፊነት ራሳችሁን ማዘጋጀት አለባችሁ። ይህን ርክክም ማስቀጠል አለባችሁ። አሁን ያላችሁት መኮንኖች ይህን እንደምታስቀጥሉት በጣም ደስተኛ ነን። ይህንን ታላቅ በዓል ላገዘው ለደቡብ እዝ ዋና አዛዥ፣ ለመቶ ሁለተኛ አዛዥ፣ ለመላ ህዝቡ ከፍተኛ ትብብር ስላረጋችሁ በአንደኛ ስምና በኮረሉስም ላመሰግናችሁ እፈልጋለሁ። በመጨረሻም ለታላቁ ህዝባችንና ለመስተዳደሩ እኛ ከእናንተ ሊወጣል እናንተ ካላረማችሁን ማንም ሊያርመን አይችልም። ስለዚህ ከጎናችሁ እንደሆናችሁ ሁሉ በፍጹም እናንተ በሰላም እንድትመና በሰላም ገብታችሁ ሰላማዊ ኑሯችሁን እንድትሰሩ ማንኛውን ደማችን አጥንታችን ከእናንተ ቤት በመከላከያ ስም ቃል ገባለሁኝ። አመሰግናለሁ።